ወረዳችን ትላልቅ ፕሮጀክቶች ተመርቋል። በአይነታቸው ግዙፍ የሆኑ ለተለያየ አላማ ሊውሉ የሚችሉ ፕሮጀክቶች ተመርቋል። የተመረቁ ፕሮጀክቶች የታወረዳ የአስተዳደር ህንፃ የጂ ፕላስ ቱ ህንፃ በውስጡ 42 ክፍሎች ያሉት አንድ ሚኒ አዳራሽ ያለው የማዘጋጃ ቤት ግንባታ የቋንጤ መሰናዶ ሁለተኛ ደረጃ ትምህርት ቤት የአስተዳደር ክፍል የከተማችንን ገጽታ ወደ ከፈርጅ አራት ወደ ፈርጅ ሶስት የምናሸጋግረው ጉዞ የሚረዱ የመሰረተ ልማት የኮብልስቶን፣ የቢች፣ የከልቨርት መሰረተ ልማቶች አጠቃላይ በማህበረሰቡም ባለሀብቶች በመንግስት ትብብር የተሰሩ ፕሮጀክቶች ናቸው። ትልቅ የመነሳሳት ስሜት ነው የፈጠረብኝ። ቅድም በመብራት ጉዳይ እስከ መቶ ሚሊዮን ተሰብስቧል የሚባለው ቅድም ሲነገር ነገር የነበረው መሪው ነኝ እስከ ሳውዝ አፍሪካ ድረስ ይህን አሰባስቤ ለዚህ ፕሮግራም። ስለዚህ የበለጠ ያ ነገር አሁን መሬት አልወረደም። ስራ ውጭ ያረሰ ማለት ነው። ለዛ ለቀሩት ነገሮች ምርቃት የሚያበቃ እንትን ነገር ነው። ይህንን ስራ ማለት ነው። እንግዲህ በእውነት ምሁራን ለመስራት ከተነሱ ብዙ ኃላፊነት አለባቸው። በተለይ እንደ ጉራጌ ያሉ ምሁራን ከፍተኛ ትምህርት ያገኙት ጉራጌዎች እኮ ከአካባቢያቸው ወጥተው ባሉበት አካባቢ ነው የተማሩት። መለስ ብለው ይህን አካባቢ ጉራጌን ለመለወጥ ቢሰሩ ከፍተኛ አስተዋጽኦ ማድረግ ይችላሉ ብዬ አምናለሁ። ነው እስከ ዛሬ ድረስ እኔ በእውነት በእኔ ግምት ብዙ ምሁራን አሏት ጉራጌ ግን ሙሉ በሙሉ አልተጠቀመችባቸውም። እነሱም ገፍተው አልመጡም ለማገልገል፣ እንጂ በጣም ብዙ ነገር መስራት ይችላሉ። እንደምታውቁት ከቅርብ ዓመታት ወዲህ በትምህርት ረገድ ያለው ድክመት፣ የትምህርት ጥራት መጓደል፣ በተለይ በጉራጌዎች አካባቢ ጠንካራ ተማሪዎች ወጥተው አናይም እና እነኚህ ደግሞ ከሌሉ ቀጣይነት አይኖርም። ይሄ ሁሉ ደግሞ ምሁራን ቢተባበሩና ይሄንን ሁኔታ ለመለወጥ ቢነሱ ከፍተኛ ውጤት ይገኛል ብዬ አምናለሁ። ልማት የሚቆም ነገር አይደለም፣ በየጊዜ የሚቀጥል ነገር ነው። አንድ አካባቢ እንዲለወጥ ከተፈለገ፣ መሰረታዊ ስራዎች እንዲሰሩ ከተፈለገ፣ በትምህርቱ፣ በጤናው፣ በኢንፍራስትራክቸር እያንዳንዱ ነገሮች ተሰርተው በተጨማሪ የሚያድጉበት ነገር መፍጠር ያስፈልጋል። መቆም የለበትም። በተለይ አስተዳዳሪዎች ደግሞ የህዝብ አገልጋይ መሆን አለባቸው እንጂ ዝም ብሎ ራሱን ጥቅም ማስከበሪያ ማድረግ የለባቸው። በየወቅቱ አዳዲስ ነገር እየቀየሱ እድገቱን ከዘመኑ ጋር የዋጀ ነገር መሰራት አላለበት ነው። የጌታ ህዝብ አሁን ተወለደ ማለት ይቻላል። የጌታ ህዝብ ልማት የናፈቀ ልማት ሳያገኝ እስከዛሬ ድረስ የኖረ ህዝብ ነው። አሁን ግን የለውጡ መንግስት እኛን መለወጥ የሚችል አስተዳዳሪዎች ስለሰጠን ፈጣሪን በጣም አመሰግነዋለሁ። የጌታ ህዝብ አሁን ተወለደ ማለት ይቻላል። ሁላችንም አሁን ተወልደናል ማለት ይቻላል። ጌታ ቀደም ሲል ከጉመር ወረዳ ከሌሎቹ ጋር አብሮ ተዋህዶ የነበረ ነው። ከተማም ሆነ ገጠር ያለው ሰው የልማት ጥማት ያለው ማብራት ያላገኘ መንገድ ያላገኘ አይኑ ተጨፍኖበት የነበረው አሁን ብርሃን እንዲያገኝ አይኑ የገለጸ ያለበት ወረዳ ነው። ይገርምሃል። እነኝህ ፕሮጀክቶች መመረቃቸው ትልቅ ፋይዳ አለው። ለሌላው ለሌላም የኢትዮጵያ ማህበረሰባቸው አንድ ሰው ጥሩ መሪ፣ ቁርጠኛ፣ ትክክለኛ ዕቅድና ዓላማ ያለው ቀጣይነት ጥረት ባለው ግብ ያለው ፈተናውን እየወጣ ማህበረሰቡ አንቀሳቅሶ የልማቶቹ በአካባቢው አጥርቶ አቀናጅቶ አዋህዶ አስማምቶ ለአንድ ግን ለአንድ ዓላማ እንደ አንድ አይምሮ ትልቅ ፖቴንሻል ትልቅ እንደነ ማህተመ ጋንዲ እንዲህ አይነት ስራ እንደሚሠራ እና ይህ ሁሉ የተደረጉ ፕሮጀክቶች የተሰሩ ስራዎች ነገር በቁርጠኛ ቁርጠኝነት የስኬት መሰረት መሆኑ የሚያሳይ። ሁለተኛ እንዲህ አይነት መሪዎች ካሉ የተቃኘ መሪ ሳይናገር ይደመጣል የሚለው ነው። ቀጣይ ያሉ ፕሮጀክት ደግሞ በተሻለ ሁኔታ ይፈጸማሉ ይሰራሉ ነው። ስለዚህ ይሄ ውስጥ ያለው ፖቴንሻል በአካባቢ ያለው ነገር አቀናጅቶ፣ አዋህዶ፣ አስማምቶ ለአንድ ግብ ማስመር ማለት ያው ማብቂያ በሌለው ሀዲድ የሚያገባና የተሳካለት መሪ መንግስት፣ ህዝብ፣ ክንፎቹ፣ ጉልበት፣ እውቀት ሁሉ አቀናጅቶ የሚሰራ መንግስት ተሰሩ ፕሮጀክቶች ለከተማው ውበት ገጽታ ማህበረሰቡን ይመጥን ከተማ መመስረት መቻል አለብን በሚል ብዙ ጊዜ ያው የኛ ማህበረሰብ ወደ ውጭ ነው የሚሰደደው። አካባቢው ቀው ከማልመት አኳያ በጣም የሚቀሩ ጉልበቶች ነበሩ። እኛም አጠቃላይ ቁጭት ፈጥረን ትውልድ ከተማ ተፈጥሮ የተሰጠ ከተማ የለም፣ ሰው ነው የሚፈጥረው ማለት ነው። ስለዚህ በዚህ መንገድ ላይ ውብ ማራኪ እንዲሆን ትልቅ ንግዱ እንቅስቃሴ በጣም የሚያፋጥኑ ለኢንቨስትመንት እንዲስብ የሚያደርጉ ሌሎች የንግድ እንቅስቃሴዎች ሊያበረታቱ የሚችሉ ልማቶች ናቸው ማለት ነው። ስለዚህ ከተማው ፈርጅ አራት ነው ወደ ፈርጅ ሶስት ማድረግ መቻል አለበት ወደ ከተማ አስተዳደርነት ማድረግ መቻል አለበት በሚል የተጀመረ ሀሳብ አለ። ከጉራጌ ዞን አስተዳደርና ከጉራጌ ዞን ከተማ ልማት የተጀመሩ እንቅስቃሴዎች አሉና፣ ስለዚህ አንዱ ከተሞች ከፍ የሚያደርገው የተቋማት ግንባታ ነው ማለት ነው። ስለዚህ ከዚያን ጋር በጣም ብዙ አይነት ቫልዩ አድ ያረጋሉ የሚል ሐሳብ አለን። ከዛ ውጪ ከተሞች የተሰሩ ህንጻዎች ካያችሁ በተለያዩ ቦታ ላይ ነው ጠል የተደረጉት ላይ መጀመሪያው እያስመረቅ ነው ያለው ህንጻ ከከተማው ጫፍ ላይ ነው ያለው ማለት ነው። ውስጡ ላይ ስምንት ሴክተር መሰሪያ ቤቶች የሚስሁን ፐርፐዚሊ ወደዛ እንዲወሰድም የተደረገበት ዙሪያው አርሶ አደሮች የተያዙ ክፍት የሆኑ መሬቶች አሉ። እነዚህ ወደ ከተሞነት እንዲሻገር እየሰፋም እንዲሄድ ትልቅ አበርክቶ እንዲኖረው ጭምር የሚያበረታታ መሆኑ ለመግለጽ ነው ማለት ነው። አባቶች ከፊት ጥሩ ጥሩ ነገር ሰርተው በሚያልፉበት ጊዜ ወጣቱም እየተማረ የሚመጣበት ሁኔታ ነው። በተለይ አሁን ያሉት አመራሮች፣ ወረዳ አካባቢ የሚያስተባብሩ አመራሮች እንዳለ ወጣቶች ናቸው። እስከ ዞኑም ባሉት በየደረጃ ደረጃ ያሉት አሁን የኛ የጉራጌ ተወካይ አመራሮች ቅድም እኔ የሆነ ድዋ መሳደር ገልጬዋለሁኝ። አንዳንዴ ሲሾም ያልበላ የሚባለው ነገር ውስጥ ሳይሆን ሲሾም ያልሰራ የሚል አይነት ስሜት ያላቸው ቁርጠኛ አመራሮች ናቸው። ካገዝ ናቸው ወጣቱም ጭምር ሆይ ብሎ ከተነሳ ጌታን በአጭር ጊዜ ውስጥ አይደለም ጌታ ጉራጌን መቀየር እንችላለን የሚል ነገር ነው ያለኝ። ያየሁት እውነት ነው። ማህበረሰቡ እጅግ በጣም ሰፋፊ ስራዎች እየሰራ ነው ያለው በአሁኑ ሰዓት። መንግስትም በጣም በማስተባበር በመምራት ሂደቱ ላይ ትልቅ ድርሻው እየተወጣ ነው ያለው እና አሁንም ማህበረሰባችን የሚፈልጋቸው በተለይ ከዚህ ከቀቡል ጀምሮ ቋንጤ ወደ አፍጥር ከአስፋልት የሚያገናኝ መንገድ ለማህበረሰባችን እጅግ በጣም የልማት ፍላጎት የሆነው በአሁኑ ሰዓት ይሄንን መንገድ ነው። ይሄ መንገድ ቢሰራ በጣም ብዙ ፍሰት የሚኖረው ብዙ ግብዓት ማስገባት የሚቻልበት፣ ማስወጣት የሚቻልበት የማህበረሰባችን አሁን ላይ ትልቁና አንገብጋቢ ጉዳይ የዚህ ከቀቡል ቋንጤ አፍጥር ያለው የመንገድ ጉዳይ ነው ማለት ነው። ብዙ የውስጥ ለውስጥ መንገዶች ተሰርተዋል አስፋልት የሚመስሉ ገረጋንቲ ምርጥ በሆነ ገረጋንቲ የተሰሩ በጣም ሰፋፊ መንገዶች አሉ። ግን እቺ ዋና መንገድ ግን በየቦታው ብልሽት የገጠማት ማህበረሰባችን በተለይ ክረምቱ ላይ ለእንግልት እየዳረገ ስለሆነ ይህንን መንገድ በመስራት መንግስት በተለይ ያው አስፋልት በፌደራል መንግስት የሚሰራ እንደመሆኑ መጠን ከፍተኛ ትኩረት በመንግስት በኩል ተሰጥቶት ህዝባችን ከዚህ ይህ ፍላጎቱ ማርካት ያስፈልጋል። ሌሎችም የመብራት የተጀመሩ በጣም ሰፋፊ ስራዎች አሉ። መንግስት እንግዲህ በሙያ እነዚህ በማሳለጥ ህዝባችን የጀመራቸውን በመምራት ለፍሬ ማብቃት ያስፈልጋል። የተጀመሩ ሌሎች የውሃ መሰል የሆኑ የግንባታ የመሰረተ ልማት ስራዎች አሉና እነዚህ በሙሉ መንግስት የመራ በሚቻለው ሁሉ እያገዘ ህዝብም እውቀቱ፣ ሀብቱ፣ ገንዘቡ ሁሉ እያዋጣ ቀጣይ እንግዲህ አካባቢያችን እጅግ በጣም ውብ ድንብርባት የምትባል አካባቢ ልትሆን መስራት ያስፈልጋል፣ የሚል ሀሳብ ነው ያለኝ። ጌታ በልማት ገና በጣም ብዙ ይቀራታል። ምንም ተሰርቷል ለማለት አይቻልም። ይሄ ቋንጤ ዛሬ እንግዲህ ወደ ስንት አመቱ ነው? ሀያ ዓመትም አልሞላውም እና ገና በወጣት ነው ማለት፣ ሜዳ ላይ ነው የተጀመረው እና ወረዳው ሲፈቀድ፣ ለወረዳው መፈቀድ ከፍተኛ ትግል አድርገናል እና ሰነድ ህዝቡን አስፈርመን ነው ያ ነገር ወደ መንግስት ሄዶ በብዙ ትግል የተፈቀደው። ከተፈቀደ በኋላ ወረዳው ባዶ ሜዳ ላይ ነው የጀመረውና ይሄ ሁኔታ መለወጥ አለበት፣ ገና ምንም አልተሰራም። በእርግጥ ቀደም ባለው ዘመን እኔ ወጣት በነበርኩበት ጊዜ በጌታ ውስጥ ሀብት ያለው ሰው ብዙ አልነበረም፣ የተማረውም በቁጥር ነበረ። ዛሬ ግን በርካታ ወጣቶች አቅም ፈጥረዋል፣ ሀብት አበጅተዋል። እነሱን በደንብ አድርገህ በማሳመን አካባቢያቸውን ዞር ብለው እንዲያዩ፣ ዛሬ መጥተው ያዩ ወጣቶች እርግጠኛ ነኝ ብዙ ነገር ለመስራት ይነሳሳሉ ብዬ አስባለሁ። እና በዚህ ረገድ ምንድነው አሁን የጀመር ነው በወረዳው አሳሳቢነት የልማት ማህበር ጠንካራ የልማት ማህበር ለማደራጀት አስበናል። ወጣቶች የተማሩ በሀብት የደረጁ እነሱ ያሉበት የተጠናከረ የልማት ማህበር እንዲኖረን እየሰራን ነው። በቅርቡ አዲስ አበባ ላይ ጉባኤ አድርገን እነኚህን የልማት ማህበር አባላት ወጣቶችን ለማስመረጥ እየሰራን ነው። እሱ ሲጠናቀቅ አንድ ትልቅ ኮንፈረንስ አድርገን ለልማት ከፍተኛ እንቅስቃሴ በማድረግ ህዝቡ ተባብሮ ቅድም እንደሰማችሁት መቶ ሚሊዮን ብር የሚፈጃውን የሁለገባ አዳራሽ ቶሎ እንዲጠናቀቅ ጥረት እናደርጋለን። ከዛም በተከታታይ በተለያየ አካባቢ በተለይ ገበሬው ባለው መሬት ላይ በትንሽ ይዞታው የተለያየ ምርት በተሻለ ሁኔታ እንዲያመርት ማዘጋጀት አለብን። እና ራሱን እንዲችል ማድረግ አለብን። ከዛም በመለስ እንግዲህ በየቦታው የተለያዩ ችግሮች አሉ፣ የልማት ጥያቄዎች አሉ። እነሱን ለመፍታት ደግሞ በየጊዜው ያላቋረጠ ጥረት መደረግ አለበት። ይህን የሚሰሩ ወጣቶችን እያደራጀን ነው። እኛ ደግሞ ከዚህ በኋላ በሽንግልናው የገፋን ስለሆነ ምክር በመስጠት እነሱን በማነቃቃት እንቀጥላለን ብዬ አስባለሁ። እኛ ወረዳ ያለው የልማት እንቅስቃሴ በጣም በጥሩ ሁኔታ ነው ያለው። መንገድ ያላገኘው መንገድ ያገኛል፣ ትምህርት ቤት ያላገኘው ትምህርት ቤት ያገኛል። ድሮ ለሀገራቸው ከፍተኛ ውለታ ሰርተው ጊዜያቸውን ጨርሰው ሄዱ ፊታውራሪ ሳፎን፣ አሁን መልሶ አውስተን በእሳቸው ስም ተቋም መክፈት ማለት ሁሉንም ከዚህ በፊት የነበሩ የልማትና አስተዳደር ውስጥ የነበሩ ጀግኖቻችን ማውሳት መቻላችን እንግዲህ አሁን ያለው የልማት አስተዳዳሪያችን ያመጡት ነገር ስለሆነ በጣም ደስ ያሰኛል። መሸለም በጣም ደስ የሚል ነገር ነው። እኔ ከ78 ከ1978 ዓ ም ጀምሮ ነው በጉራጌ ልማት ውስጥ መሳተፍ የጀመርኩት እና በጉራጌ መንገድ ስራ ድርጅት በተለያየ የኃላፊነት ቦታ ላይ ሰርቻለሁ። ከዛ ቀጥሎ ደግሞ ጉልባማ በሚሆንበት እንት ማህበር በሚቋቋምበት ጊዜ እንደዚሁ እስከ ቅርብ ጊዜ እየሰራሁ ነኝ። በቦርድ ዳይሬክተርነት፣ በኢንስፔክተርነት እየሰራሁ ነው እና ልማትን ለመከናወን ፈቃደኝ ከውስጥ የሚመነጭ ስሜት መኖር አለበት ያ ከሆነ ከፍተኛ እንትን ውጤት ሊመጣ ይችላል። እንዲህ አይነት ማነቃቂያዎች ደግሞ ሌሎች እኛን ተከትለው እንዲቀጥሉ የሚያደርግ ስለሆነ የዛሬው እዚህ ያየሁት እንትን በእውነት በጣም አስደንቆኛል። መቀጠል ያለበት እንደሆነ ነው የሚሰማኝ። ፊታውራሪ የልማት አርበኛ አየለማሞ ትምህርት ቤት በመገንባት ያስረከለው አየለማሞ እንግዲህ መልካም መስራት ምን ያህል ጥሩ እንደሆነና በተለይ ህብረተሰብ ማገልገል ህብረተሰቡ ሲያስታውስ እኔ እርካታ ተሰምቶኛል። አንድ ነገር የተለፋበት የተደከመበት ነገር ባዶ እንዳልቀረ ነው። በተለይ ደግሞ ህዝቡ ያሳየው ስሜት፣ ለካ ልማት መስራት ማለት በህዝብ ዘንድ እንዲህ ያለ ተወዳጅነት ይኖረዋል ብዬ ነው እንትን እወሰድኩት። እንዲያውም እንደ አዲስ እንድቀጥል የሚያደርገኝ ነው እንጂ ማቋረጥ የሚፈልገው ነገር አይደለም። እንደውም ሌሎች ልጆች ወደዚህ ተሳትፎ ውስጥ እንዲገቡ ነው የማደርገው። በተጨማሪም የተጀመሩ ፕሮጀክቶቹ እንዲያልቁ ማስተባበር በመምራት ወረዳ ላይ የልማት ኮሚቴ በተወሰነ ጊዜ መርጫለሁ። በመሀል ደግሞ በሂሳብ ሹምነት በሂሳብ ያዥነት ነው። በቀስቀሳ፣ በተለያየ ነገሮች ውስጥ ተሳትፎ አድርጌ ያለሁ፣ አሁንም እያደረግኩ ነው ያለሁና ወደፊት የሚሰሩ ስራዎች ተጨማሪ መዋጮች ህዝቡ እንዲያስተባብሮ እንዲገኝ ለማድረግ ጥረት አደርጋለሁ። ቀደም ሲል አንዳንድ ጥሩ ስራ የሰሩ ወንድሞቻችን መሸለም ለቀጣይ ስራዎችን ብዙ መስራት እንደሚጠበቅብንም እንደምንሰራም የሚያበረታታን ነገር ነው። ምክንያቱም የመንግስት ጥቂት በጀትን ከህዝብ ጋር ከባለሀብት ጋር አስተባብሮ ምን ያህል መስራት እንደሚቻል፣ ምን ያህል ለውጥ ማምጣት እንደሚቻል አንድ ያየንበት መድረክ ነው ይሄ ምርቃቱ ማለት ነው። ቀጣይ ከዚህ የበለጠ ደግሞ ልንሰራ። እኔ አመት ነው ቤት ለቅቄ ወጥቼ ይሄ ነገር በማስተባበር ሂደት ላይ ያለሁት። ስለዚህ የበለጠ እንድሰራ እኔ ትልቅ የሞራል ስንቅ የሆነኝ እንትን ነው። ይሄ በጣም ደስ የሚል ነገር ነው። የልማት ችግሮቻችን ሰፊዎች ናቸው። የአሁኑ ከተማ ልማት አለበት። ቀበሌዎች መንገድ የሚያገናኝ መሆናል። የትምህርት ቤቶች የራሳቸው ተደራሽነት የጥራቱ ላይ ስራ እየተሰራ ነው። ሰፊ ነገር። ሁለተኛ ታታሪነትን ሁለተኛ ነገር ህዝቡ ማበረታታትን ወደ አንድ ቋት ገብቶ ገጠር ከተማ አስተሳስሮ ይኛ ህጋዊ ሰውነት ያለው ኮሚቴ እየተዋቀረ ስራው ለማሰከ ከመንግስት ጎን ሆኖ እየተሰራ ስለሆነ ዘርፉ ነው፣ ግን እኛ በሂደት ይሳካል የሚል ነገር አለ። አንዱን ጨርሰን አንዱ ነው እንጂ ውስጡ ጥናት የሚፈልግ ነው። ሰፊ ጥያቄዎች አሉ። ማጠቃለያ የሚሆነው ያው ዛሬ ጅምር ነው። አጠቃላይ ዛሬ ከመቶ ሚሊዮን ብር በላይ የወጣባቸው ፕሮጀክቶች በመንግስት ብቻ የተሰሩ አይደለም። መንግስት የራሱ ድጎማ በማድረግ የመንግስት ሰራተኛ ደመወዙ በመስጠት አመራሩ ደመወዙ በመስጠት፣ ከተማው ማህበረሰብ፣ አርሶ አደሩም ጭምር በጣም ከፍተኛ የሆነ ቁጭት ልማት በመናፈቅ ከፍተኛ የሆነ ገንዘብ አዋጥቶ የተሰራ ልማቶች ናቸው ማለት ነው። ስለዚህ ይሄ ጅምር ነው። በቀጣይም በዚህ መንገድ ከሰራን ግዙፍ የሚባሉ ችግሮቻችንን የምንፈልገው የግብ እድገት ባጭር ጊዜ ውስጥ ማስተካከል ስለሚቻል ዛሬ የጀመርነው የትብብር የአንድነት እጅ ለእጅ ተያይዘን ወደ ከፍታ ጉዞ ለማድረስ ይሄ ጅምር ነው። ነገን በተጠናከረና በተደራጀ መንገድ መቀጠል መቻል አለበት የሚል ሐሳብ